የካቶሊክ ቤተክርስቲያን ይህን ያህል ተጽዕኖ አምጥታብናለች ብለው ሲሉ ቤተክርስቲያኒቱን የሚጠብቁ ሰዎች እንደሌሉ ነው የሚያሳዩ። ኦኬ፣ አንደኛ በህንፃ ቤተክርስቲያን ይህንን ያህል ነገር፣ እሺ፣ እነሱ እንደሚሉት እኛ አይመለከተንም። በምስራቅም በምዕራብም በሰሜንም በደቡብም ቢኖር በጣሪያውም ላይ ቢኖር ሰው ብቻ ይገባበት እንጂ ችግር የለውም። መጽሐፍ ቅዱስን ያክል ነገርስ እንደዚህ ሲዘረስ ማን ነው ተጠያቂ? የተሳሳተ መጽሐፍ ቅዱስ እንደሰጧችሁ የራሳችሁ መምህራን ሲናገሩ ለምንድነው እስካሁን ድረስ አልሞት ባይ ተጋዳይ የምትሆኑት? ለምንድን ነው የቱ ጋ ነው የምትነቁት? ወገኖቼ እንደ የብሌን አይነት ማለት ነው የቱ ጋነው ነው የምትነቁት? የራሳችሁ መምህራን ከሀገር ውጭም ከሀገር ውስጥም ያሉት ይሄንን እዚህ ፍለፊት ላይ የምታዩትን መጽሐፍ ቅዱስ አንቀበለውም የተበረዘ መጽሐፍ ነው ብለዋል። ውስጡ ለቄስ ነው ብለዋል። አንዲት ቤተክርስቲያን መጽሐፍ ቅዱስን ከሰረዘችና ከደለዘች የሰው ሐሳብን ከጨመረች እመኑኝ ከእግዚአብሔር መንገድ ስታወጣለች። አልኩ የተሰረዘው የእግዚአብሔር ቃል ነው። እኔ መጽሐፍ ቅዱስን ከሰረዘች በኋላ ሙሉ ወንጌል ብትባል አላምናትም። ቃልዮት ቢባል አላምናትም። መሰረተ ክርስቶስ ሲሆኑ ስማቸው ይመር አማኑኤል ይባሉ፣ ህይወት ብርሃን ይባሉ፣ ገነት ይባሉ፣ መካኒስ ይባሉ፣ ቃል ህይወት ይባሉ፣ አይመለከተኝም። ያበላሹትና የሰረዙት የደለዙት የእግዚአብሔርን ቃል ከሆነ ያችን ቤተክርስቲያን ቤተክርስቲያን እንኳን ብዬ ለመጥራት ነው ይቸገራሉ። ምክንያቱም ልብ በል የተሰረዘ የሰው ሐሳብ አይደለም፣ የተበረዘ የሰው ሐሳብ አይደለም። የተሰረዘው ነው የተበረዘው። የአንድ ግለሰብ መጽሐፍ አይደለም የአንድ ግለሰብ መጽሐፍ አይደለም። የአምላክን ቃል ሰርዘው ሲያበቁ እስካሁን ድረስ መምህራኖቿ ይቃወማሉ። ከላይ ግን ያሉት ቁጭ ብለዋል። ይቅርታም አልጠየቁም፣ ሊጠይቁም አልፈልጉም። ስለዚህ ይሄ ፒክቸሩ ላይ የምታዩትን መጽሐፍ ቅዱስ በተለይ አንዳንድ ቲክታከሮች እንደነ ልደተ አይነት እያዞሩ ያድላሉ። የወንጌል አማኞች የሆናችሁ ይህንን እዚህ ፒክቸሩ ላይ የምታዩትን መጽሐፍ ቅዱስ እንዳትቀበሉ ለልጆቻችሁም እንዳትሰጡ። ለምን? የተበረዘ መጽሐፍ ነው። የተበረዘ ግን እርም፣ ጥያቄ አለኝ። እስኪ እዚህ ላይ ማለት ነው። ይሰማል? አዎ። በዚህ መጽሐፍ መበረዝ ላይ ማለት ነው የፕሮቴስታንትና ካቶሊክም ማለት በተቋሙ ደረጃ እንኳን ባንልም ማለት ነው። በመጽሐፍ ቅዱስ ማህበር ውስጥ ስላሉ እነሱ እራሱ ተጠያቂ አይሆኑ አይሆኑ። እዚያ ውስጥ ለምሳሌ ፕሮቴስታንትን ወክለው እዚያ ያሉ አሉ አይደለም። በመጽሐፍ ቅዱስ ማህበር ውስጥ እኛ አለን፣ ግን የኢትዮጵያ ኦርቶዶክስ ታሪክ ሲያል ስታትም ይህንን ስታትም ለኢትዮጵያ ኦርቶዶክስ ታሪክ ብቻ ታተመ ነው ብላ የምትለው የሁለት ሺህ ዓመተ ምህረት እዚህ ገና መግቢያው ላይ ስታየው የቀድሞም ሰማንያ አሉ በአቡነ ተክለ ሃይማኖት የታተመው ላይ ለኢትዮጵያ ኦርቶዶክስ ታሪክሲን አታተመንም ብላ ያለችው በዚህኛውም ላይ በሁለት ሺ ዓመት እና ግን መፍቀድ ነበረባቸው። እዚ ያሉት እኮ ይህንን ነገር እንደዚህ አይነት ነገር እንዳይፈጠር አይቶ ለማሳተም ነበር አይደለም አሁን ይሄ በኢትዮጵያ መጽሐፍ ቅዱስ ማህበር ፍቃድ። የት ነው የታተመው? ነው የመጀመሪያው የአቡነ ተክለ ሃይማኖት እትም ኬንያ ናይሮቢ ነው ብሎ የሚለው የታተመው። ይሄኛውን አሁን የት ሀገር እንዳሳተሙት አናቅም ግን በኢትዮጵያ መጽሐፍ ግን እኮ የሆነ የማህበሩ መሪ ይሁን የሆነ ጊዜ ሚዲያ ላይ ተናግሯል እኮ እኛ ነው ያሳተምንላት ብሎ ተናግሯል እኮ ሲያሳትሙ በቤተክርስቲያኒቱ ለኢትዮጵያ ኦርቶዶክስ ታሪክሲያን ብላ እስካሳተሜ ድረስ የራሷን መጽሐፍ ለማሳተም ራሷን እኮ ተናግራ ለምሳሌ እንደዚህ ብላ አለች ለ ያተረጓጎሙ ስል ምን መሰለ ያልገባኝ ነገር ማለት ነው ለምሳሌ የእኛዎቹ ዘጋጃቸውን ያወጣሉ የእኛዎቹ አሉ በማህበር ውስጥ እኮ አለን እኛ ሶስታችን ኦርቶዶክሳውያን፣ እኛ የወንጌላውያን አማኞች እና ካቶሊካውያን አሉ። ሶስቱ ማህበሩን በአንድነት ይመሩታል። የእኛዎቹ የሚመለከተን ስልሳ ስድስቱ ስትንፋሰ እግዚአብሔር የሆነውን መጽሐፍ ቅዱስ እሱን ብቻ ከማተማ አይነት አኳያ ከሆነ እዛ ላይ አናስነካም። አናስነካም ማለት እዛ የሆኑት ማለት ነው። አጠቃላይ መጽሐፍ ቅዱስ ለሚባለው ነው ወይስ ለምሳሌ እያንዳንዱ ተቋም ለብቻው ሲያሳትም እዛ ያሉ አካላት የየራሳቸውን ቤተ እምነት ለማየት ነው። እንዴት ነው? በአንድነት ነው ማህበሩን የሚመሩት። ማህበሩ በአንድነት ነው መጽሐፍ ቅዱስ የተባለውን ነገር አይቶ ነው። ለምሳሌ አሁን ይሄ መጽሐፍ ሲወጣ ፕሮቴስታንቶች አላዩትም ወይ? ካቶሊክ አላየም? አይተውታል። ቤተክርስቲያኑ የራሴ ብላ ካቶሊክም የራሴ ብላ ያሉት አለ። አሁን ሰባ ሶስቱን ሲሉ ሰባ ሶስቱን መጽሐፍ ቅዱስ ሲያሳትሙ ካቶሊካውያን በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ ሆኖ ለራሳቸውን የሚከፍቱት ማለት ነው፣ ለራሳቸውን የሚያሳትሙት ማለት ነው። ስለዚህ ኦርቶዶክሳውያንም ለራሳቸው ሰማን ያህዱ ብለ ያሳትማሉ። የእኛ የወንጌላውያን አማኞች አጠቃላይ በቤተ ክርስቲያኒት ውስጥ የታተመውን ማለት የእኛ ወንጌላውያን አማኞች ስልሳ ስድስቱን እስትንፋሰ እግዚአብሔር ያለበትን ከድሮ ዘመን ጀምሮ ያለውን ይዘው ይመጣሉ። በኢትዮጵያ መጽሐፍ ቅዱስ ማህበር ነው ስልሳ ስድስቱ የሚታተመው ማለት ነው። ወይ ደግሞ አዲሱ መደበኛ ኢንተርናሽናል ባይብል ሶሳይቲ የታተመው ኤን አይ ቪ ማለት ነው፣ ኒው ኢንተርናሽናል ቨርዥን። እሱን ደግሞ ራሷም ካቶሊክም ጭምር ኦርቶዶክሳውያንም ጭምር አሉበት ትርጉሙ ስራ ውስጥ። ስለዚህ ይሄኛውን ለምን እንደፈለገ ማለት እዛ ማንም እንደፈለገ በርዞም ከሆነ እንደፈለገ የሚያሳትም ከሆነ ምንድን ነው የማህበሩ ጥቅም? ምንድን ነው እዛ ውስጥ ያሉ ማለት ነው እንዳይፈጠር አይደለም፣ እዛ በአንድነት መሆናቸው እ አንዱ ስህተት እንዳይፈጠር ለማድረግ ነው። አለ ድምጽ ስላለ አይ ቲንክ እስከሚገባኝ ድረስ ሶስቱ አብያተ ክርስቲያናት በበላይነት ይመሩታል የኢትዮጵያ መጽሐፍ ቅዱስን ማህበር። ስለዚህ የእኛ የወንጌላውያን አማኞቹ ኦርቶዶክሳውያን የራሳቸው ሰማንያ አሐዱ ብለው ያሉት የዲትሮካኔን ካል መጽሐፍ ቅዱስን ስለሚቀበሉ እኛ ወንጌል አማኞች ይህንን ጨምራችሁ አትጻፉ ብለን ማለት አንችልም። ብንልም ኦርቶዶክስ አትሰማም። ስለዚህ የእኛዎቹ ጥንቃቄ የሚያደርጉት 39 የብሉይ ኪዳንና 27 የአዲስ ኪዳን መጽሐፍት ላይ ግን ምንም ነገር እንዳይጨመር አንዱ አንዱን ይጠብቃል ማለት ነው። አንዱ አንዱን ይጠባበቃል። ኦርቶዶክስም ጴንጤዎቹ 66 ላይ እንዳይጨምሩ ትጠብቃለች። ካቶሊካንም ጴንጤውን ይጠብቃል። ኦርቶዶክስና ጴንጤውም ካቶሊክን ይጠብቃል። ካቶሊክም ደግሞ ኦርቶዶክስ እና ፔንጤን ትጠብቃለች ፔንጤና ካቶሊክ ኦርቶዶክስ ይጠብቃ፣ እንደዚህ ይጠባበቃሉ። ስልሳ ስድስቱ ላይ ማለት ነው። ሌላኛው ላይ ግን አሁን እኮ ከስልሳ ስድስቱም ውስጥ ለምሳሌ አሁን ሮሜ ብንወስድ በዛ ውስጥ ያለ ክፍል ነው አይደለም። ለምሳሌ ቤተክርስቲያንቷ ከምትቀበለው ከአስራ አምስቱ ውስጥ ቢሆን እኮ ማለት ነው የተበረዘ የተባለው፣ እሺ የእኔ ስላለች እሱ ጨምራለች፣ እነሱ አያውቁትም ልንል እንችላለን። ግን ስልሳ ስድስት ከሚባለው ውስጥ ራሱ ለምሳሌ ሮሜን መጽሐፉ የታተመው ኢትዮጵያ ውስጥ አይደለም። በኢትዮጵያ መጽሐፍ ቅዱስ ማህበር ፍቃድ ምናልባት የኢትዮጵያ መጽሐፍ ቅዱስ ማህበር ብለው አሉት እንጂ በኢትዮጵያ መጽሐፍ ቅዱስ ማህበር አንደኛ ማተሚያ ቤትም ስለሌለ ኢትዮጵያ መጽሐፍ ቅዱስ ማህበር በውጭ የታተመው ማለት ነው። እስከሚገባኝ ድረስ ይሄኛው የ1980ው ኬንያ ናይሮቢ ነው ብሎ የሚለው ኦኬ። ይሄኛውን ደግሞ የት እንዳሳተሙት የቱ ጋ ነው? እስቲ ባይብል ሶሳይቲ ኦፍ ኢትዮጵያ 2007 ባይብል ሶሳይቲ ኦፍ ኢትዮጵያ ይላል። ኦኬ፣ ዘ አማሪክ ባይብል ዊዝ ኦልድ ቴስታመንት ኦኬ። ይሄኛው የት እንደታተመ አይናገርም። ያኛው ግን በኢትዮጵያ መጽሐፍ ቅዱስ ማህበር እንታተመ ብሎ የሚለው ማን ነው? በኬንያ ማተሚያ ቤት ኬንያ ናይሮቢ ነው ብሎ የሚለው የዚህኛው ማለት ነው። ቆይ የእኛው ዩናይትድ ባይብል ሶሳይቲ አፍሪካ ሪጅናል ሴንተር ኬንያ እንዲልንገርህ እሺ። ማልበል ሆተ እንትን ነው የታተመው። ሳፋሪስ ናቸው ኤርምያ የኔ ታፋሪስ ናቸው። የታተመው የኢትዮጵያ መጽሐፍ ቅዱስ ማህበር ነው ኦኬ። ኢትዮጵያ ውስጥ አዎ። እንደውም ተጠይቀዋል። ብዙ ተደራጅተው እንዴት ልታደርጉ ቻላችሁ የሚል ጥያቄ በወንጌላውያንም እንደዚሁም በታድሶውያንም ጥያቄ ተጠይቀው ነበር። አንድ በአንድም በተለያየ መልኩ ማለት ነው። እንደው ስብሰባ ሲጠሩ ሁሉ ለምንድን ነው እንዲያደርጋችሁት በሚል። አይ ቤተክርስቲያኗ በቅዱስ ሲኖዶስ ወስና ይሄ ይታተምልኝ ብላ ስላመጣች እኛ ምንም ማድረግ አንችልም። ምክንያቱም ከግዙ ጋር አብሮ ስላልሄደልኝ ትርጉም ስለሚሻኝ ስለሚያስፈልግኝ የሊቃውንቱ ጥያቄ ስለሆነብኝ መታተም አለብኝ ብላ ስላለች ነው የታተመው። በእርግጥ እኛም ተወቃሽ ነን የሚል ጸጸት ውስጥ ያለበት ሲናገሩ ነበረ። አንድ አባለ ሰዎች ይሄ በቃ እንደዚህ ከሆነ እኮ ማለት ነው እኔ ማህበሩ መኖር እኔ ጥቅሙ አይገባኝም። ሁሉም እንደፈለገ የሚያሳትም ከሆነ እኮ በራሱ መንገድ እኮ ማሳተም ይችላል እኮ። ስለዚህ ጥቅም የለውም ብዬ ነው የማስበው፣ እንደዚህ ከሆነ ማለት ነው ሁሉም በየራሱ አላሳተምም። ኦርቶዶክስ ናት በራሱ አያሳተምችው እኮ ገባኝ። ይህንን የመጠበቅ ኃላፊነት ነበረው ነው። እኔ አሁን እዚያ ውስጥ ያሉት ፕሮቴስታንቶችም ስላሉ፣ ካቶሊኮችም ስላሉ ይሄ ነገር ሲሆን መደረግ የለበትም ብሎ መከራከር አለባቸው። ይሄ ነገር ወይ ደግሞ ከአቅማቸው በላይ እንኳን ቢሆን በቃ ያለውን ሁኔታ ማስረዳት ነበረባቸው። እነሱ እኮ ዝም ብለዋል። እንደውም ደግሞ ያሳተምነው ራሱ እኛንን ምናምን ብሎ እኮ ጥሩ ነገር እንዳደረገ ሰውየው ሲናገር ሲያብራራ ነበረ። ስለዚህ ምንድን ነው ጥቅሙ? እኮ ዋናው ዋናው ትልቁ ነገር እኮ እንደዚህ አይነት ስህተቶች እንዳይፈጠር እኮ መጠበቅ ነው፣ እነሱ መጠባበቅ ነው አይደለም፣ እንትን ስራቸው። ግን ይሄ የሚሆን ከሆነ እስቲ እዛ ጥቅማቸው ምን ብለን ልንወስድ እንችላለን? አንዱ ምንድን ነው ደግሞ የሆነው ተርጉማ አዘጋጅታ ነው የመጣችው በዋናነት የኢትዮጵያ መጽሐፍ ቅዱስ ልትጠቀም የፈለገችው ገንዘብ እንድታገኝ ነው ፈንድ እንድታገኝ ነው እንጂ ራሷ ተርጉማ አዘጋጅታ ምን ብላ ነው የመጣቸው? ሲ ወደዛ የተቀላቀለው በሊቃውንቱ ጉባኤ ተተርጉሞ በስነ ስርዓት ነው ተርጉመው አዘጋጅተው፣ ግን ዋና እንትኑን የተጠቀሙበት ማየት ነበረባቸው ብዬ አስባለሁ። ቢያንስ 66ቱ ላይ እንኳን፣ ሌሎቹ አይመለከተንም እኛ እና ቀውም ቢሉ እንኳን 66ቱ ውስጥ ያሉትን ማየት ነበረባቸው። እዛ ውስጥ ስህተት መገኘት አልነበረበትም። እንደዛም ቢሆን ተርጉማ እንኳን ራሱ ብትመጣ ማለት ነው ስለዚህ እንደውም ቤተ ክርስቲያኒቷ ብቻ ነው ተጠያቂ ለማለት እራሱ እኔ ይከብደኛል። የነሳዩ ማለት ነው እንደው በዋናነት በሷ ብትሆንም ራሱ ማለት ነው እሷ እኔ ተጠያቂ ብራዘር፣ ምናልባት ፕሮቴስታንቱና ካቶሊካኑ በዚህ ተጠያቂ ናቸው፣ ምክንያቱም ማህበሩን የሚመሩት እነሱም ጭምር ስለሆኑ ብለ ካልክ እሱ ምናልባት ጥናት የሚያስፈልገው ይሆናል። ግን ይሄ በቤተክርስቲያኒቱ ሊቃውንት የተዘጋጀ እንደውም እንደዚህ ምንድነው ያሉት መግቢያው ላይ ለምሳሌ ያተረጓጉሙ ስልት ከቤተክርስቲያናችን ያተረጓጉሙ ስልት የራቀ ስለሆነ አብዛኞቹ የቤተክርስቲያን ሊቃውንት የቤተክርስቲያናችን መጽሐፍ ቅዱስ ነው ብለውም በሙሉ ለመቀበል ሲቸገሩ ኖረዋል ይላል። የትኛውን በ1832 እና በ1947 47 እና አሁን በ1947 እና በ1832 የታተመው ላይ የነበረውን እሱን ለመቀበል ሲቸገሩ ኖረዋል ይላል። ቤተክርስቲያናችን በእነዚህ ትርጉሞች ስትገለገል የምትታይ ቢሆንም ከላይ በተጠቀሱት ምክንያቶች ቅዱሳት መጽሐፍት በግዕዙ መሰረትነት ከብራይስጡ እና ከሳባ ሊቃናት ጋራ በማስተያየት ለመተርጎም ምቹ ጊዜ ትጠብቅ ነበር ይላል። ስለዚህ በያንን ምቹ ጊዜ ያገኘች በዛ ምቹ ጊዜ መሰረት ስትተረጉመው በራሷ የቤተክርስቲያን መምህራን ለምሳሌ ቤተክርስቲያናችን በራሷ ልጆች በራሷ ቋንቋና ያተረጓጉም ስልት ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ መጽሐፍ ቅዱስ እንዲኖራት ማድረግ ከፍተኛ ምኞቶቻችንና ጸሎታችን ስለሆነ ይላል። በራሷ ቋንቋ በራሷ ልጆች የራሷ የሆነ መጽሐፍ ቅዱስ እንዲኖራት፣ በራሷ ቋንቋ በራሷ ልጆች በራሷ ያተረጓጉም ስልት ዘዴ፣ ጥበብ ማለት ነው። ስለዚህ ምቹ ጊዜ ይጠብቅ ነበር ይላል። ምቹ ጊዜውን ተመቻቸላት ማለት ነው። እንዳልከው መጽሐፍ ቅዱስ ማህበር የሚባልም ተኝቶ ከሆነ አንቀላፍቶ ከሆነ ጴንጤውም ካቶሊኩም በለው አብረው ስለነበሩ አምቧቸውን እየጠጡ የሚሆን የሚበሉትን እየበሉ ግን ቤተክርስቲያኒቱ ምቹ ጊዜ ይጠብቅ ነበር እና ሊያሳውቁ ይገባ ነበር። ማህበሩ እንደ ማህበር ሊያሳውቅ ይገባ ነበር። አሳውቁ ከሆነ አይዶ ነው። ግን ይሄ መጽሐፍ ቅዱስ ሙሉ በሙሉ መጽሐፍ ቅዱስ በኢትዮጵያ ምድር ላይ ለመጀመሪያ ጊዜ የሰው ሀሳብ ጨምራ፣ በርዛ፣ ከልሳ፣ አጣማ ዋናውን ቃል ነቅላ አውጥታ የሰው ሀሳብ የጨመረችበት ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ይኸው ልጆቿ እየተናገሩ መምህራን እነ ዲያቆን ያረጋል አበጋዝ ሁሉ ውስጡን ለቄስ ነው እያሉ ነው። በውጭ በውስጥ ያሉ መምህራን አብዛኞቹ እንደነ መምህር ጌታቸው የነገረ መልኮት የግሪክ ቋንቋን አስተማሪ የሆኑት ማለት ነው። መጽሐፍ ሁሉ ጽፈዋል፣ ተፋልሶ የሚል ማንም የሚሰማ የለም። ማንም ማንም ሕዝቧ ማይጠይቃትም፣ ማህበር ማይጠይቃትም። በራሷ መንግስት ነው የተላለች። በቃ የፈለጉትን ያደርጋሉ። አሁን ይህ ፊት ለፊት የምታዩት መጽሐፍ ቅዱስ መጽሐፍ ቅዱስ እንኳን ተብሎ አይባልም። ኦሬዲ ይህ ሰው እጅ ገብቶበታል። በጣም ብዙ ነገር ወንድሞች፣ ሁለት፣ ሶስት፣ አራት፣ አምስት፣ አስር፣ ሃያ አይደለም በጣም ብዙ የተጨመላለቀ ነገር ውስጡ ጨምረውበታል። ወይ ከእንቅልፍ ተነሱ፣ ንቁ። ይህን መጽሐፍ ቅዱስ በጌታ የምታምኑ ወንድሞች፣ በዘራችሁ እንዳይገባ፣ በቤታችሁ እንዳይገባ፣ በቤታችሁ እንክርዳድ ነው። ጤነኛ ትምህርት አይደለም። ተበርዟል፣ ተከልሷል። የሰው ሀሳብ ተጨምሮበታል፣ ተጨምሮበታል። በጣም ሊቃውንት የሆኑ ጽፈዋል። የራሷ ልጆች የቴዎሎጂ መምህራን ትልልቅ ስኮላሮች ሁሉ ጭምር ሳይቀር ጮኸዋል፣ ተናግረዋል። ሰድበው አዋርደው ነው ያባረሩት። ብፁዕ አቡነ ገብሬ እንዳሉት ቤቱ ገፊ ነው ገፊ ነው። ኢየሱስ ስትል ትገፋለህ። መጽሐፍ ቅዱስ ተበርዟል ብለህ ቃል ትገፋለህ። አትሰነብትም እዛ ቤት እዛ ቤት ተረት ይዘ ብቻ ነው ሰነብተው። በፍጹም መምር ጌታቸውን የራሷን የራሷን የነገር መልኮት አስተማሪ አውጥታ የጣለች ሰው ናት። ተፋልሶ የሚል ሁለት መጽሐፍ ጽፈዋል። ያ ስለዚህ አሁን ይህንን የሚያነቡ ኦርቶዶክስ ለዘላለም ነው የሚሰጡት ይህንን እያነበቡ የዘላለምን ህይወት አያገኙ። ኦርቶዶክሳውያኑ በፍጹም አያገኙ። የተጣመመ ትምህርት ነው፣ የተበረዘ ትምህርት ነው። የአምላክ ቃል በሰው ተረት ተቀይሯል። ለምድሪቱም ለቤተ ክርስቲያኒቱም በፍጹም አይበጃትም። ከእግዚአብሔር ዘንድ ሞገስ ሳይሆን ከእግዚአብሔር ዘንድ ውርደት ነው የሚሆንባት። ያው ጀምሯል። ደግሞ ሊቃውንት ሁሉ ጭምር ሳይቀሩ መድረክ ላይ ቁጭ ብለው እንደዚህ ዘመን ቤተክርስቲያን ተዋርዳ ታቃለች ብለዋል። ተዋርደናል አሉ የቀድሞ ተፈሪነታችን የቀድሞ ክብራችን ዘግጧል አሉ የራሷ ልጆች የራሷ ሊቃውንት ያው ቪዲዮ እንደሆነ መረጃ እንደሆነ ጨቅ ነው ይላል የአገሬ ሰው ያው መረጃ ለምን ኦርቶዶክስ ተዋረደች መጽሐፍ ቅዱስን አዋርደ የእግዚአብሔርን ቃል አዋርደ አለ ትከብር ነው እንዴ ጴንጤ የእግዚአብሔርን ቃል አዋርዶ ከሆነ የእግዚአብሔርን ቃል አካብረ አዋርደ ክብረት የሚባል ነገር የለም ያዋረድከው እግዚአብሔር ለዘላለም በትውልድ ፊት ያዋርዳል ማለት ነው። ግለሰቡን፣ ቤተክርስቲያኑን፣ ጴንጤውን፣ ካቶሊኩን፣ ኦርቶዶክሱን፣ አይሁድ የሕያው የአምላክን የእግዚአብሔርን ቃል ለውጣችኋልና ይላቸዋል በኤርምያስ መጽሐፍት ላይ። ወንድሞች እናቶች፣ እንደዚህ ይላል በኤርሚያስ መጽሐፍ ላይ ሆ ምዕራፍ 23 ቁጥር 36 እስከ 40 ድረስ ስላነበብላችሁ ምን እንደሚል እስራኤል የእግዚአብሔርን ቃል ለወጠች። መቼ? በነቢዩ በኤርሚያስ ዘመን ማለት ነው። በምንለወጣችሁ በሰው ስርዓት የሆነ ትምህርት ኢሳይያስ እንደተናገረ ይህዝ በከንፈሩ ያከብረኛ ልቡ ግን ከኔ በጣም የራቀ ነው ይላል እና በሰው ስርዓት ትምህርት በከንቱ ያመልኩኛል ተብሎ ተጻፈ አለ ምዕራፍ 23 ቁጥር 36 እስከ 40 ድረስ የአምላኬን ቃል እንዲያነበዋለሁ እንደዚህ ይላል ለሰው ሁሉ ቃል ሸክም ይሆንበታልና የእግዚአብሔር ሸክም ይሆንበታልና የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጠሩም የሰራዊት ጌታ የአምላካችንን የእግዚአብሔርን የህያው አምላክ ቃል ለውጣችኋልና 236 ማለት ነው ኤርምያስ ለነቢዩ ለኤርምያስ ለነቢዩም እግዚአብሔር ምን መለሰልህ እግዚአብሔርስ የተናገረ ምንድን ነው ትላለህ ነገር ግን የእግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል እኔ የእግዚአብሔር ሸክም አትበሉ ብዬ ልኬባችኋለውና እናንተም ይህንን ቃል የእግዚአብሔር ሸክም ብላችኋልና ስለዚህ እኖ ፈጽሜ እረሳችኋለሁ እናንተንና ለእናንተ ለአባቶቻችሁ የሰጠኋትን ከተማ ከፊቴ እጥላለሁ። ለዘላለም ዓለም የዘላለም ስድብ ከቶ ተረስቶ የማይጠፋ የዘላለም እፍረት አመጣባችኋለሁ። ምን ነው ጌታ፣ ለምን እንዲ ታደርግባቸዋለህ? ለምን እንዲ ታደርግባቸዋለህ? የሰራዊት ጌታ የአምላካችንን የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና ኢትዮጵያ ኦርቶዶክስ ላይ ይሄ እንደሚደርስ አትጠራጠር። ጴንጤ ከሆነ የበረዘው ነው የሰረዘው። አትጠራጠረኝ አልኩ፣ አትጠራጠረኝ። ስርና መሰረትህን ይነቅለዋል እግዚአብሔር ማለት ነው። የደፈርከው የነቀነከው የስላሴን መንበር ነው። የለወጥከው የህያው የአምላክ የእግዚአብሔርን ቃል ነው። የአንድ መንግስት ህገ መንግስት እንኳን መቀየር አትችልም። የኢትዮጵያን ህገ መንግስት ዝም ብሎ ተነስቶ አብይ እንኳን መቀየር አይችልም። አምባገነን ሆኜ ልስራው ብሎ ካላለ በስተቀር አይችልም። ምንም ወታደሩ የጸጥታ አካሉ ሙሉ በሙሉ በሱ የኢትዮጵያ ሙሉ በሙሉ ኢኮኖሚያም ሀይሏም የጦር ሀይሏም በሙሉ በጠቅላይ ሚኒስትር በአብይ እጅ ቢሆንም እንኳን በእውነት ነው ብዬ ምለ ህገ መንግስቱን ሊቀይር አይችልም ከህዝብ ጋር ተማክሮ ካልሆነ በስተቀር። በብፁ አያደርገውም፣ አይደፍረውም። አመፅ ይነሳበታል፣ ህዝብ ያምፅበታል። አምባገነን ግን ከሆነ ወታደሩን ጸጥታ አካሉን በሙሉ እንትን ብሎ የሚነሳበትን እየቀነደሸ እንደዚያ ሊያደርግ ይችላል። አየህ የምድርን ህግ እንኳን ይህንን አልደፍርበትም፣ ለመቀየር ማንም አይደፍርም። የህያው የእግዚአብሔር የአምላክን ቃል ለመለወጥ እስራኤል ደፈረች፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ደፈረች። ስለዚህ ጌታ ምን አላት በኤርምያስ በኩል እስራኤልን የዘላለም ስድብ ወንድሞች እስቲ ፖስት አድርጉት። ይህን ጥቅስ ኤርምያስ 23 አርባን ፖስት አድርጉት። ካረዘመ ኤርምያስ 23 አርባ ኤርምያስ 23 አርባ የዘላለምን ስድብ ከቶም ተረስቶ የማይጠፋውን የዘላለምን እፍረት አመጣባችኋለሁ። በረከት አይደለም ከሰማይ የሚመጣው። ቴንክዩ ብራዘር ተባረክልን። ዘ ስን ኦፍ ጋድ ይኸው የዘላለም ስድብ ከቶ ተረስቶ የማይጠፋ የዘላለም እፍረት አመጣባችኋለሁ። ቁጥር 36ን ከቻላችሁ ካረዘ ማምጡት። ቁጥር 36 ቁጥር 36 አይ ቲንክ ይረዝማል ብዬ አስባለሁ። ቁጥር 36 ለምሳሌ የሰራዊት ጌታ የአምላካችን የእግዚአብሔርን ቃል ለውጣችኋል ብሎ ከሚለው ጀምሮ ቆርጣችሁ አምጡት የሰራዊት ጌታ የአምላካችን የእግዚአብሔርን የሕያው አምላክን ቃል ለውጣችኋልና ምትላትን ቃል ኦኬ ቴንኪዩ ተባረኪ አንተ ተባረ ሕይወትዬ ተባረኪ ሕይወት ጥላ አሁን ጸጋ ይብዛለሽ ለሰው ሁሉ ሸክም ይሆንበታልና የእግዚአብሔር ሸክም ይሆንበታል የእግዚአብሔርም ሸክም ብላችሁ ከእንግዲህ ወዲህ አትጥሩ የሰራዊት ጌታ የአምላካችንን የአምላካችንን የእግዚአብሔርን የህያው አምላክ ቃል ለውጣችኋልና ሎርድ አየ ለውጣችኋልና የህያው አምላክን የእግዚአብሔርን ቃል የለወጠች እስራኤል በዘላለም ስድብ ከቶ ሊረሳ በማይችል እፍረት እግዚአብሔር አመጣባችኋለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ መምህራኑ ታዲያ ምንድን ነው ያሉት? ምንድን ነው ያሉት? ምን መጣብን ነው ያሉት? ቆይማ አንተዬ ተጠራችሁት ምን ገጥሟት ነው ቤተክርስቲያን? ምን ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው ቤተክርስቲያን? ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው? ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት ጥሩ ነው። ዝክረ ኒቅያ ያው ይታወቃል፣ ዓለም አቀፍ ጉባኤት አንዱ ከዓለም አቀፍ ጉባኤት አንዱ ነው ልብ በሉ እኚህ መምህር የጉባኤ ቤት መምህር ናቸው። በዝክረኒቅያ ውስጥ እንዲሳተፉ ኦርቶዶክስ ቤተ ክርስቲያን የጠራቻቸው አንዱ ሊቀ ሊቃውንት ናቸው። ስብሰባው ላይ ነበሩ። ለምንድን ነው ዝክረኒቅያ ብሎ የሚል ስብሰባ የጠራችሁት? ኤርጀንት የሆነ ስብሰባ የጠራችሁት? ምን ታይቷችሁ ነው? ምን ደርሶብን ነው? ምን ደርሶብን ነው? ምን ተሰምቷችሁ ነው? ምን ተገኝቶ ነው? እንዲህ ሊያጣድፍ የሚችል ነገር ብሎ የሚለው ጥያቄ ቀረበ ማለት ነው። ለማ ለመምህሩ ማን ነው አቅራቢው? ጋዜጠኛው ተክለ ሃይማኖት አዳነ። እና ምን ብለው መለሱ መምህሩ መምህሩ ምን ብለው መለሱ? አብረን እንየዋ ዝከ ኒቀያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው? ወይስ የነበረው ምን ላልቶባት ነው? ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት ምን ገጥሟት ነው ለሚለው ምን ያል ገጥማት አለ የሚለው ነው፣ መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ የመዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ፣ እንደ ጉባኤ ቤቶች የሚያየን እንደሆነ፣ እንደ ሊቃውንት፣ እንደ መነኮሳቱ፣ እንደ ምመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽ እና የመበታተን አይነት ስሜት የሚታይበት ዘመን ነው ያለ፣ ነው ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንድምከር ብለው አባቶች ማጥራታቸው ትክክል ነበር። ቴንክዩ። አሁን እኛ ብናወራ እናንተ ስለምጠሏት ነው፣ እችም ቤተክርስቲያን ምናምን ብላችሁ ትላላችሁ። በስብሰባ ላይ የተገኙ ሊቃውንት ግን እንደዚህ እያሉ እየተናገሩ ነው። በስብሰባው ላይ ስብሰባውን ሲመሩ የነበሩት ሊቃውንት ቤተክርስቲያን የተባለው ትልቆቹ በጨለማ ውስጥ ነው ያለነው ብለዋል። ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። ቅዳሴና ማህሌት እየቀደስን የኦርቶዶክስ አሪክሳን ህልውና ልናስቀጥል ይመስላችኋል ወይ በለዋል። ምን እያሉ ነው? ብፁዕ አቡነ ማርቆስ ወንጌል ይሰበክ ነው። እኛስ ምንድን ነው እያልን ያለ፣ ወንጌሉ ይሰበክ ነው። ወንጌሉ ቢሰበክባት ኦርቶዶክስ ድቅድቅ ጨለማ ውስጥ ባል ነበረች። ወንጌሉን ሰብካ ቢሆን ኖሮ ኦርቶዶክስ እንደዚህ ዘመን የተዋርንበት ዘመን ምን አለ ብለው ባላሉ ነበር። ጨለማ ውስጥ ነው ያለኑ ብለው ባላሉ ነበር። የጨለማ ብርታት ድቅድቅ ነው ብለዋል። ልንረዳቸው ይገባል። እኛ የወንጌል አማኞች ልንጸል ይላቸው ይገባል። እውነቴን ብዬምለ እውነቴን ብዬምላችሁ ልንጸል ይገባል፣ ልንጸል ይገባል። ቢያንስ ህዝቡ ህዝቡ በእርግጥ ላቅ ብሎ ተኝቷል። የአጢአት እንቅልፉን እያንቀላፋ ነው። አባቶቹንም አይሰማም። አባቶች ትክክል አይደለም ብለው ያሉትን ትምህርት ሲቃወሙ እያበሻቀጡ የሚሳደቡ አይተናል። በዚህኛ ልክ ጳጳሳት እየተሰደቡ፣ ካህናት እየተሰደቡ፣ አባቶች እየተሰደቡ ያሉበት ዘመን እውነት በዚህ ዘመን እንደሆነው ከዚህ በፊት አይታችኋሉ ብላችሁ ትሉ? አላየንም። እኔ በኦርቶዶክስ ቤተክርስቲያን ውስጥ ብቻ በነበርኩበት ሰዓት ላይ ካህን እንደ ሲሰደብ፣ ጳጳስ እንደ ሲሰደብ፣ መነኩሴ እንደ ሲሰደብ አልሰማሁም። ምናልባት ያኔ ሶሻል ሚዲያው ስለሌለ አልሰማ ሊሆን ይችላል ተብሎ ሊባል ይችል ይሆናል። ኤኒዌይ እናስ ቤተክርስቲያን በዚህና ልክ አፍራለች ተዋርዳለች። ምን ያልተዋርንበት አለ? ምን ያላፍርንበት ነገር አለ? ክብራችን አተናል። ህዝባችን አተናል። ኦኬ። ብለው አሉ። ለምን ለምን? በኤርሚያስ መጽሐፍ ላይ ቅድም የተነገረው የህያው የአምላክን የእግዚአብሔርን ቃል፣ ለውጣችኋልና ምዕራፍ 36 ይኸው ለሰው ሁሉ ለሰው ሁሉ ቃል ሸክም ይሆንበታል። እግዚአብሔር ሸክም ይሆንበታል። እግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ፣ የሰራዊት ጌታ የአምላካችን የእግዚአብሔርን ቃል የእግዚአብሔርን የህያው አምላክ ቃል ለውጣችኋልና። ለነብዩም እግዚአብሔር ምን መሰለህ? ምን መለሰልህ? እግዚአብሔርስ የተናገረው ምንድን ነው ትላለህ። ነገር ግን እግዚአብሔር ሸክም ብትሉ፣ እግዚአብሔር እንዲህ ይላል፤ እኔ እግዚአብሔር ሸክም አትበሉ ብዬ ልኬባችሁ አለውና እናንተም ይህን ቃል ለእናንተም ይህን ቃል ይላል የእግዚአብሔር ሸክም ብላችኋልና ስለዚህ እንሆ ፈጽሜ እረሳችኋለሁ። እናንተና ለእናንተ ለአባቶቻችሁ በሰጠዋቸው ከተማ የሰጠዋትን ከተማ ከፊቴ እጥላለሁ። የዘላለም ስድብ የዘላለም ስድብ ከቶም ተረስቶ የማይጠፋን የዘላለምን እፍረት አመጣባችኋለሁ። የእግዚአብሔርን ቃል የለወጠች ቤተክርስቲያን ሙሉ ወንጌል ቱን ቃለው ቱን ጴንጤ ይሁን ካቶሊክ ይሁን ማንም ይሁን ኦርቶዶክስ ይሁን ማንም ይሁን ማንም ውርደት እፍረት መሸማቀቅ ነው እግዚአብሔር የሚያመጣው። ስለዚህ ኦርቶዶክስ ተዋረደች ብለው በቤተክርስቲያኑ ሊቃውንት የተናገሩት፣ ለምን ተዋረደች? የሕያው የአምላክን የእግዚአብሔርን ቃል ለውጣለች።